ኢራን ነደደች፤ የተፈራው ጦርነት ተነሳ። አስገራሚ የእስራኤል ኦፕሬሽን ኢራንን ጉድ ሰራ። አደገኛውና የተፈራው የመካከለኛ ምስራቅ ጡዘት ፈንድቷል። ቀጠናው ከፍተኛ የጦርነቱ ውጥረት ውስጥ ቆይቶ አሁን እጅግ አደገኛውና አስከፊ ጦርነት ፈንድቷል። ይህ የሶስተኛው የአለም ጦርነት መነሻ ይሆናል እየተባለ ነው። ኢራንና እስራኤል መካከለኛው ምስራቅን ወደ ሌላ እልቂት፣ ወደ ሌላ አስከፊና ማቆሚያ ወደ ሌለው መተላለቅ አሸጋግረውታል። የእስራኤል እጅግ አደገኛ ጀቶች የኢራንን ሰማይ ወረዋል። የኢራን መከታና ጋሻ የተባሉ ሰው አልባ ድሮኖችም ተነስተዋል። ዓለም እየተጨነቀ ነው። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች ደርሶት ቻነላችንን ሰብስክራይብ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጃል። ወደ መረጃው እናሸጋግራችሁ። የእስራኤል የማጥቃት ማዕበል በኢራን ላይ ተጀምሯል። የእስራኤል መከላከያ በኢራን የኒኩለር እና ወታደራዊ ጣቢያዎች ላይ ከባድ የአየር ጥቃት ማድረሱን አሳወቀ። ኢራንም የእስራኤልን ጥቃት ተከትሎ የአየር ክልሏን ሙሉ በሙሉ መዝጋቷን አስታወቀች። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እንደ አስፈላጊነቱ ጥቃቱ ይቀጥላል ብለዋል። አያቶላ አሊ ካሜኒም እስራኤል ከባዱን ዋጋ ትከፍላለች ሲሉም ዝተዋል። እስራኤል በስድስት የኢራን አካባቢዎች ላይ የተቀናጀ ጥቃት የሰነዘረ ሲሆን በአስር ሺዎች የሚቆጠሩ ወታደሮቿንም አንቀሳቅሳለች ተብለዋል። ከኢራን በኩል ከባድ አጸፋ በአሜሪካና በእስራኤል ላይ እንደሚፈጸምም እየተነገረ ነው። መረጃዎች እንደሚያሳዩት የእስራኤል ጦር በስድስት ስፍራዎች ላይ በመላው ኢራን ጥቃት ሰንዝረዋል። ሁለት ዙር የጥቃት ማዕበል በኢራን ላይ መድረሱን የቴሄራን ሚዲያዎች ያረጋገጡ ሲሆን በአሁኑ ሰዓት ሦስተኛው ዙር ጥቃት ሊፈጸም ጫፍ ላይ ደርሷልም ተብለዋል። ቴሄራን፣ ናታንስ፣ አብሪስ፣ ኢስፋን እና መሰል ቦታዎች የጥቃቱ ሰለባ ሆነዋል። በአሁኑ ሰዓት የኢራን አየር ኃይል የኢራቅን አየር ክልል አልፎ ወደ እስራኤል እያመራም ይገኛል። ኢራን ከመቶ በላይ ድሮኖችን በመጠቀም ለእስራኤል ጥቃት የአጸፋ ምላሽ ለመስጠት መዘጋጀቷንም ዘግባለች። እስራኤል በኢራን የኒኩሌር ስፍራዎችና የጦር አዛዦች ላይ ያነጣጠሩ ከፍተኛ ጥቃት መፈጸመውንም የእስራኤል መከላከያ ኃይል አስታውቀዋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሳልሚ መገደላቸውን የኢራን መገናኛ ብዙሀን ዘግበዋል። እስራኤል ኢላማ ያደረጉት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሀን በበኩላቸው በቴሄራን የመኖሪያ ቤት ጥቃት እንደተፈጸመባቸውና ና ከተገደሉም መካከል ሲቪል ለባሾች እንደሚገኙበትም ገልጸዋል። በኢራን መዲና ቴሄራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳት ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗንም ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናትን ጨምሮ እስላማውያን ዜጎች መገደላቸውንም ዘግበዋል። ሆሴን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱም ናቸው። የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒኩለር ሳይንቲስቱ ፌሬዱን አባሲ መገደላቸውን የመንግስት መገናኛ ብዙሀን ዘግበዋል። ፍሬዲን አባሲ ለኢራን የኒኩለር ማበልጸግ የአንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ሳይንቲስቱ ከዚህም ቀደም በአውሮፓውያኑ 2010 በቴራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈውም ነበር። ሌላኛው በዚህ ጥቃት የተገደሉት የኒኩለር ሳይንቲስት በቴራን የሚገኘው የእስላሚክ ዛድ ዩኒቨርሲቲ ፕሬዚዳንት ማሀዲ ቴራንቺ ናቸው። ኢራን ከመቶ በላይ ድሮኖችን አሶንጭፋብኛለች ስትል እስራኤል ከሳለች። የእስራኤል ጦር ቃል አቀባይ ባለፉት ሰዓታት ውስጥ ኢራን ከመቶ በላይ ድሮኖችን ወደ እስራኤል ማስወንጨፋን ገልጸው ይህን ጥቃትም ለማምከን እየሰራ ነውም ብለዋል። ቃል አቀባዩ አክለውም ወደ ሁለት መቶ የሚጠጉ የእስራኤል ተዋጊ ጄቶች በዚህ ኦፕሬሽን ውስጥ እንደተሳተፉና በኢራን ምድር መቶ የሚሆኑ ኢላማዎችን መምታታቸውን አስታውቀው ጥቃቱም እንደቀጠለ ነው የገለጹት። እስራኤል ኢራንን ከአሙስ ሌሊት ጀምሮ ማጥቃት የጀመረች ሲሆን ፍንዳታዎችን በቴህራን ተስተጋብተዋል። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢን በበኩላቸው ሀገራቸው እንዳልተሳተፈችበት ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ፣ ነገር ግን ደግሞ ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒኩለር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸውም በድጋሚ ተናግረዋል። እስራኤል የምትጸጸትበት የአጸፋ ምላሽ እናደርጋለን ሲል የኢራን አብዮታዊ ዘብ አስጠንቅቀዋል። ኢራን በእስራኤል ግዛት ላይ የምትሰነዝረው የአጸፋ ምላሽ ከባድ ሊሆን እንደሚችልም የኢራን አብዮታዊ ዘብ አስጠንቅቀዋል። ኢራን የደረሰባትን ጥቃት ተከትሎ የሀገሪቱ መሪ ያስተላለፉትን መልእክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያውን አውጥተዋል። አያቶላ በመልእክታቸው ኢራን የአጸፋ ምላሿ ከባድና እስራኤልን የሚጸጽታት ይሆናልን ብለዋል። የኢራን አብዮታዊ ዘብ ቃል አቀባይ ኢራን ከባድ አጸፋዊ እርምጃ እንደምትወስድም ተናግረዋል። ብርጌድ ጀኔራሉ እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁለቱም የእጃቸውን ያገኛሉ ብለዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒኩለር ኢላማዎችን ጨምሮ ከአስር በላይ የሚሆኑ ወታደራዊ ኢላማዎችን መምታቱንም ይፋ አድርጓል። እስራኤል በኢራን የፈጸመችውን የአየር ጥቃት ተከትሎ ኢራን ከመቶ በላይ ሰው አልባ አውሮፕላኖችን፣ ድሮኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊት አስታውቀዋል። ኢራን የኒውክሊየር ቦምብ ሊኖራት አይገባም፣ ናም ወደ ድርድር ጠረጴዛ ለመመለስ ተስፋ እናደርጋለን ሲሉ ተናግረዋል። ኢራን አለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዳይወቅስ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስቴር ጥቃቱ የዓለምን ደህንነት ታይቶ ለማያውቀው ስጋት አጋልጧል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስቴሩ ያስታወቁት። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቁ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እስራኤል በኢራን ኒውክሌር ይዞታ ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡም ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነውም ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዦችና የኒውክለር ሳይንቲስቶች ተገድለዋል። የኢራን የመንግስት ሚዲያ በዘገባው መሰረት መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኢታማዦር ሹም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሆሴን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው መሆኑም ተነግሯል። በወታደራዊ ማዕረጉ ከፍ እያሉ ሲመጡም በአሜሪካ ና በምዕራባውያን አጋሮች ላይ በሚያደርጉት ጠንካራ ንግግር ዝናን አትርፈዋል በኢራን ኒውክሊየር ና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤት ና አሜሪካ ከአውሮፓውያኑ 2000 ጀምሮ ሀላፊው ላይ ማዕቀብ ጥለውባቸዋል ኢራን 300 ድሮኖች ና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ሀላፊ ነበሩ ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን ሀገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ እለት መናገራቸውም ይታወሳል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩት የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያዎችን የሚቆጣጠረውም ይሄው ኃይል ነው። የሀገሪቱ የአቶሚክ ኤነርጂ ድርጅት ዋና ኃላፊ የነበሩት የኒኩለር ሳይንቲስቱ ፍሬዲን አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። ፍሬዲን አባሲ ለኢራን የኒኩለር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህም ቀደም በአውሮፓውያኑ 2010 በቴራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎ እንደነበረም የሚታወቅ ነው። ሌላኛው በዚህ ጥቃት የተገደሉት የኒኩለር ሳይንቲስትና በቴራን የሚገኘው የእስላሚክ ዛድ ዩኒቨርሲቲ ፕሬዚዳንት የሆኑት ማህዲን ቴራንቺ ናቸው። የኢራን ታላቁ መንፈሳዊ መሪ አሊ ከማኒ ጥቃቱን ተከትሎ እስራኤል ወረራና የከፋ ህመም እንደሚገጥማትም አስጠንቅቀዋል። በአምላክ ፍቃድ በእስላሚክ ሪፐብሊክ ጦር ኃይሎች እጅ እስራኤል ቅጣት ሳይፈጸምባት አይቀርምም ብለዋል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር አድረስናችሁ መረጃ እንደ ተደስታችሁበትና ስለዚህ የእስራኤልና የኢራን ጦርነት አሁናዊ ሁኔታን በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን ይቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለአለማችን ይሁኑ።